ሰላም ያደርግሉ ግሎባል ኔትወርክ ተከታታዮቻችን የዕለቱን መረጃዎች ይዘንላችሁ ቀርበናል እንደሚከተለው ይቀርባሉ። በሆቴሎች በእንግዳ ማረፊያዎችና በምሽት መዝናኛዎች የኮንዶም እጥረት መኖሩን የአዲስ አበባ ከተማ ነዋሪዎች ተናገሩ። ቻይና ለዓለም አዳዲስ ዘመናዊና ድንቅ የኤሌክትሪክ ተሽከርካሪዎችን አስተዋወቀች። የሱዳን ፈጥኖ ደራሽ ኃይል በኤርትራ ድንበር ላይ ጥቃት ፈጸመ። የመውጫ ፈተና በተከታታይ ሶስት ጊዜ ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወስድ ትምህርት ሚኒስቴር አስታወቀ። ትረፊ ያላት ነፍስ እንዲሉ ከወደ ቦሊቪያ የተሰማው 30 ሰዓታት ትንቅንቅ ከአዞ ጋር የበርካቶች መነጋገሪያ ሆኗል። ራሱን 200 ጊዜ በእባብ ያስነደፈው ግለሰብ ለእባብ መርዝ መድኃኒት እንደሚሆን ተገለጸ። የፌስቡክ፣ ኢንስታግራም እና ዋትስአፕ ኩባንያ ባለቤት የሆነው ሜታ በናይጄሪያ ስራውን ሊያቆም እንደሚችል አስተዋውቋል የሚለው የዕለቱ ጥንቅራችን ነው። እንደ ተለመደው ላይክ፣ ሼር፣ ኮሜንት በማድረግ አብራችሁን ቆዩ። ትረፊ ያላት ነፍስ ከወደ ቦሊቪያ የ36 ሰዓት ትንቅንቅ ከኦዞ ጋር መነጋገር አጀንዳ ሆኗል። ነገሩ እንዲህ ነው። በቦሊቪያ ውስጥ ትላንት በስቲያ በረራ ላይ የነበረች አነስተኛ አውሮፕላን ድንገት ከአየር ትራፊክ ተቆጣጣሪ እይታ ወይም ራዳር ትሰውራለች። ከሰሜን ቦሊቪያ ከባውረስ ወደ ትሪዲናድ ከተማ በመጓዝ ላይ የነበረችው አውሮፕላኗ በአጋጠማት ድንገተኛ የሞተር ክል ጉዞዋ ተሰናክሎ በፈታኝ ሁኔታ በአማዞን ጫካ ውስጥ በሚገኝ ተኖማስ ወንዝ አቅራቢያ ታርፋለች። በውስጧ የነበሩት አምስት ተሳፋሪዎችም አውሮፕላኗ እየታገለች ካረፈችበት ረግራጋማ ሐይቅ በሞት ሽረት ትግል ታግዘው ሕይወታቸውን ያድናሉ። የአውሮፕላኗ ጣሪያ ላይ ወጥቶም በነፍስ አድን የሚደርስላቸው ሰው ሲጠባበቁም በእንቅርት ላይ ጆሮ ደግፍ እንዲሉ ሐይቁ የግዙፍ አዞዎች መናኸሪያ ሆኖ የአዳኝ ታዳኝ ፍልማ ይጀምራሉ። አዞቹ እስከ ሶስት ሜትር ድረስ ቀርቧቸው በለሴቅናቸው ደግሞ ነቅነቃው ለማስወረድ መተጋገዝ ይጀምራሉ የ የ29ዓመቱ ፓይለት ሦስት ሴቶችና አንድ ሕፃን በጩኸት በማስፈራራትና በቅርብ የተገኘውን ሁሉ በመወርወር ሰላሳ ስድስት ሰዓት የፈጀ ትንቅንቅ ያደርጋሉ በመጨረሻም በአካባቢው ሲያልፍ የነበሩ አሳ አጥማጆች ደርሰው ሕይወታቸውን ሊታደጉላቸው ችሏል ሲል ቢቢሲ ያስነብቧል። የሱዳን ፈጥኖ ደራሽ ድሮኖች ከኤርትራ ድንበር አቅራቢያ የምትገኘውን የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ የመረጃ ምንጮች ተናገሩ። ጥቃቱ በከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነው ተብሏል። ሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግስት ውስጥ የሚገኘው የመረጃ ምንጭ ለፈረንሳይ ዜና አገልግሎት ተናግሯል። ሶስተኛ ዓመቱን በጀመረው የሱዳን ጦርነት ድልፋታ አልቡርሃን የሚመሩት ብሔራዊ ጦር የአገሪቱን ማዕከል ምስራቅ እና ሰሜናዊ አካባቢዎች ተቆጠቆ ተቆጣጥሮ ይገኛል። የመሐመድ ሐምዳን ደጋሎ የሱዳን ፈጥኖ ደራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉርና የደቡባዊ ሱዳንን በእጁ አስገብቷል። ከሰላ በኡምዱር ዳር ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቃ ትገኛለች። በተመሳሳይ በትላንትናው ዕለት የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ጫኝ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ የመረጃ ምንጮች ዘግበዋል። የመረጃው ምንጭ እንዳሉትም አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ደራሽ ኃይል ወታደሮችን ለማራገፍ ባረፈበት ወቅት ሲሆን፣ ይሁንና ማን ጥቃቱን እንደፈጸመ የሚታወቅ ነገር እንደሌለ ተገልጿል። የቅርብ ጊዜያት በከፍተኛ መጠን እየተስፋፋ የመጣውን የጉበት በሽታን ጨምሮ ኤችአይቪን ና ሌሎችን የአባላዘር በሽታዎችን ለመከላከል የሚያግዘው ኮንዶም በተለይም በምሽት በቀላሉ ለማግኘት መቸገራቸውን ለአህዱ ቅሬታ ያሰሙ የአዲስ አበባ ነዋሪዎች ተናግረዋል። ከዚህ ቀደም በተለያዩ አካባቢዎች በነጻ ይገኝ የነበረው ኮንዶም በፍሬ ከ50 እስከ 70 ብር በፓኬት ደግሞ 150 እስከ 200 ብር ለመግዛት መገደዳቸውን ገልጿዋል። ቅሬታ አቅራቢዎቹ በኮንዶም እጥረት ምክንያት የተለያዩ የአባላዘር በሽታዎች እየተዳረጉ እንደሚገኙ ገልጿል። አህዱ የተጠቃሚዎችን ቅሬታ በመያዝ ዲኬት ኢትዮጵያን አነጋግሯል። በአዲስ አበባ የዲኬት ኢትዮጵያ ሽያጭ ክፍል ኃላፊ ኃይለ ጊዮርጊስ ሸቴ በሰጡት ምላሽ ኮንዶም በሶስት አይነት መንገድ ማለትም በበጎ ፈቃደኞች እርዳታ ወይም በነጻ መንግስት፣ በሚፈጽመው ግዢ እንዲሁም ዲኬት ኢትዮጵያ አስመጪነት ወደ ሀገር ውስጥ እንደሚገባ አንስተዋል። ከውጭ የገቡት ምርቶች ወደ ሀገር ውስጥ ከመግባታቸው በፊት በሚደረግላቸው የጥራት ፍተሻ ምክንያት የሚፈጠር መጓተት ቢኖርም እጥረት እንደሌለና በተመጣጣኝ ዋጋ እየቀረበ እንደሚገኝም ለአህዱ ተናግረዋል። ከዚህ በፊት በክሊኒኮችና በጤና ጣቢያዎች፣ በትምህርት ተቋማት፣ በመንግስት ተቋማት ተቀምጠው ተጠቃሚዎች በነፃ እንዲያገኟቸው ይደረግ የነበረበት አሰራር መቀጠሉንና ወጪውንም በተቋማቱ እንደሚሸፈን ተናግረዋል። ከቅርብ ጊዜ ወዲህ እጥረት አለ በሚል ምክንያት በተጋነነ ዋጋ መሸጡ አግባብነት እንደሌለው አንስተው የአቅርቦት እጥረት ባይኖርም ስርጭት ላይ ክፍተት ካለ ለመፍታት ጥረት ይደረጋል ብሏል። በ2024 ሐምሌ ላይ በወጣው አዋጅ መሰረትም የኮንዶም ምርትን በተመጣጣኝ ዋጋ ለተጠቃሚዎች ለማድረስ እንዲቻል ከውጭ የሚያስመጡ ተቋማት ምርቱን ከቀረጥ ነፃ እንዲያስገቡ መፈቀዱ ይታወሳል። በ2016 በኢትዮጵያ ስታትስቲክስ ኤጀንሲ የተሰራው የማህበረሰብ ጤና ጥናት ከኢትዮጵያ ሕዝብ ቁጥር ኮንዶምን የሚጠቀሙት ወንዶች 20 በመቶ ብቻ ሲሆኑ የሴቶች ቁጥር 50 በመቶ እንደሚደርስ አመላክቷል። የፌስቡክ፣ ኢንስታግራም ና ዋትስአፕ ኩባንያ ባለቤት የሆነው ሜታ በናይጄሪያ ስራውን ሊያቆም እንደሚችል ገለጸ። የፌስቡክ ኢንስታግራም፣ እና ዋትስአፕ ኩባንያ ባለቤት የሆነው ሜታ በጁላይ 2024 የተጣለውን የ220 ሚሊዮን ዶላር የፍርድ ቤት ቅጣት ውሳኔ ተከትሎ በናይጄሪያ ስራውን ሊያቋርጥ እንደሚችል አስጠንቅቋል። ናይጄሪያ ሜታ በፌስቡክ ና በዋትሳፕ ድረገጾች የብሔራዊ መረጃ ጥበቃና የሸማቾች መብት ሕጎችን ጥሳለች ስትል ከሳለች። የፌዴራል ውድድር ና የሸማቾች ጥበቃ ኮሚሽን ቃል አቀባይ ወዳንጄ እጀጎ በሰጡት መግለጫ ኮሚሽኑ በዋትሳፕ ና ሜታ የተፈጸሙ የጥሰት ግጭቶች ላይ ያደረጋቸው ክትትሎች በርካታ ድርጊቶች በትክክል ተፈጽመው መገኘታቸውንና ኮሚሽኑም እነዚህን ግጭቶች ላይ ምንም ስህተት አልፈጸመም ሲል ተናግሯል። ይህ በእንዲህ እንዳለ ሜታ በአውሮፓ ውስጥ ተመሳሳይ የቁጥጥር ጫና ገጥሞታል። የአውሮፓ ሕብረት በፌስቡክ እና ኢንስታግራም ላይ የመረጃ ግላዊነት ሕጎችን በመጣሱ አወዛጋቢ በሆነ ክፍያ ወይም ስምምነት ፖሊሲ 200 ሚሊዮን ዩሮ ቅጣት ተጥሎበታል። ራሱን 200 ጊዜ በእባብ ያስነደፈው ግለሰብ ደም ለእባብ መርዝ መድኃኒት እንደሚሆን ተገለጸ። አሜሪካዊው ቲም ፍሬዲ ራሱን ከ200 ጊዜ በላይ ለእባብ መርዝ ሲያጋልጥ ወደ 20 ዓመት ገደማ ቆይቶታል። በደሙ ውስጥ በተሰራው ጥናት መሠረትም ደሙ ከዚህ ቀደም ባልታየ ሁኔታ ለተለያዩ አይነት የእባብ መርዞች መድኃኒት እንደሚሆን ማወቅ ተችሏል። ለእባብ መርዝ አንድ ዓለም አቀፍ መድኃኒት ለማግኘት የቲም የ18 ዓመታት ምርምር ጠቃሚ ሊሆን እንደሚችል ሳይንቲስቶች ተናግረዋል። በየዓመቱ 14000 ሰዎች እባብ ንድፋቸው ይሞታሉ፣ አካላቸውም የሚጎድሉ በርካቶች ናቸው። ቲም ከሁለት መቶ ጊዜ በላይ ራሱን በእባብ ሲያስነድፍ ከሰባት መቶ በላይ እባብ መርዝም ወደ ሰውነቱ አስገብቷል። አደገኛ ከሆኑት ማምባ፣ ኮብራ፣ ፓይተንና ክራት እባቦች የተገኙ መርዞች በሰውነት ውስጥም ገብተዋል። ግለሰቡ ራሱን ከእባብ መርዝ ለመከላከል ሲል ሰውነቱ የእባብ መርዝ የመከላከል አቅም እንዲያዳብር ነበር በእባብ ሲያስነድፍ የነበረው። መሞት ወይም አካሌን ማጣት አልፈልግም፣ ስራዬን ማጣትም አልፈልግም። እባብ ነድፏቸው የሚሞቱ ሰዎችን ለማዳን ምርምሬን ቀጠልኩበት ሲልም የተናገረ ሲሆን ለሰው ልጆች ጥሩ ነገር እያደረኩ ነው፣ ይህም ማድረግ ለእኔ ትልቅ ዋጋ ነው ያለው በጣም ኩራት የሚሰማው ይሰማኛል ሲል አክሏል። ቻይና ለዓለም አዳዲስ ዘመናዊና ድንቅ ኤሌክትሪክ ተሽከርካሪዎችን አስተዋወቀች። የዚህ ዓመት የሻንጋይ የመኪና ትርኢት ለጎብኚዎች ቻይና ለዓለም አዳዲስ ምርቶችን ልታቀርብና በኤሌክትሪክ ተሽከርካሪ ምርት ዓለምን ልትቆጣጠር እንደምትችል ግልጽ መልእክት እንዳለው አመላክቷል። ባለፉት ሁለት ሳምንታት በሀገሪቱ የንግድ ከተማ ከ60 የእግር ኳስ ሜዳ በሚበልጥ ቦታ ላይ የተካሄደው ግዙፍና አስደንጋጭ የተባለው ኤግዚቢሽን የታዩት አዳዲስ ሞዴል የኤሌክትሪክ ተሽከርካሪዎች የቻይናን አቅም ያሳዩ ሆነዋል። በኤግዚቢሽኑ በአምስት ደቂቃ ቻርጅ በርካታ ኪሎ ሜትሮችን የሚጓዙ ጨምሮ አዳዲስ ቴክኖሎጂ የተገጠመላቸው የኤሌክትሪክ ተሽከርካሪዎች ለእይታ ቀርበዋል። ባለፉት አስርት ዓመታት ከታዩት ሁሉ ልዩ የተባለው ይህ ኤግዚቢሽን ጄም፣ ቮልስዋገን፣ ቤኤምደብሊው የኤሌክትሪክ ተሽከርካሪን ጭምር የቀረቡበት ሆኗል። የሁሉንም ትኩረት የሳበው ግን በከፍተኛ ኛው የቻይና ኤሌክትሪክ መኪና አምራች BYD የቀረቡ የስፖርት መኪናና ሌሎች ቅንጡ የኤሌክትሪክ ተሽከርካሪ እንደሆኑ CNN በዘገባው ጠቅሷል። የመውጫ ፈተና በተከታታይ ሶስት ጊዜ ከ25 በመቶ በታች ውጤት በሚያስመዝግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ተገለጸ። የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ነው። የትምህርት ሚኒስቴሩ ፕሮፌሰር ነጋ በተከታታይ ሶስት ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዝግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድ አመላክተዋል። የዩኒቨርሲቲዎች አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑን አንስተው አሰራራቸውን ለማዘመን የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነው ብሏል። ቡሌ ሆራ ዩኒቨርሲቲን በማዕድል ላይ ሰፊ ምርምር በማድረግ ህብረተሰቡን ብሎም ሀገርን የሚጠቅም ስራ መስራት ይጠበቅበታል ሲሉም ተናግሯል። አክለውም ዩኒቨርሲቲዎች የሚያስተምሯቸው ተማሪዎች ብቃት ያላቸውና ተወዳዳሪ እንዲሆኑ ማድረግ ዋና ተግባር አድርገው መስራት አለባቸው ሲሉም ጠቁመዋል። ዩኒቨርሲቲዎች የተሰጣቸውን ተልዕኮ መስክ ለየታ መስረት ትኩረት አድርገው ሊሰሩ እንደሚገባም አሳስበዋል። እስካሁን ስትከታተሉት የነበሩት መረጃዎቹ እነዚህን ይመስላሉ።